ጅማ ሀገር ለመስሪያ ቤት ለቢሮ በኩል የሚገቡ ፍራሾች ቀስተ ደመና ታዝዤ ነው። ምርጫችሁ ስላደረጋችን ከልብ አመሰግናለሁ። እዚች ጋ ሬሲትና ፋቱራ እያስመታውላቸው ነው። ቢሮ የሚገባና የተገዛበት አማካይ ማለት ነው። እያንዳንዱ ፍራሽ ሰላም ጤና ይስጥልኝ። ውድና የተከበራችሁ የተንቢትን ተመልካቾች በሙሉ ሰላማችሁ ብዝት ይበልልኝ። ዛሬ ጅማ የሚጫን ለቢሮ ነው ቀስተ ደመና ቦንድድ ነው። እና እንደምትመለከቱት 24 ቲክነስ ሜትር ከ50፣ ቁመቱ በ2 ሜትር ቲክነሱ 24 ነው። ዋጋው ደግሞ 29813 ብር ነው ማለት ነው። አንዱ ፍራሽ 29813 ብር፣ ቀስተ ደመና ቦንድድ ለቢሮ ነው የምጭ ነው። እና ብዙ ጊዜ ፍራሾች ከስተመር ምን ይላል መሰላችሁ? እኔም ጋር ያለው ባለ 15 ሺህ ብር አለ ባለ 18 አለ። ከዛ በኋላ ደግሞ አንዳንድ ኦንላይን ምናምን አይታችሁ 7000፣ 8000 ብር ሜትር ከ50 ምናምን ሲባል ተሰሙና አይ ውድ ነው እቃ አንቺ ጋር የምትሉ ሰዎች አላችሁ። ብር እቃውን ይመስላል እኔ ጋር ውድ ሆኖ አይደለም። ቆንጆ እቃ ወይም ጥራት ያለው እቃ ስለሚይዝ ነው። ስፕሪንጎች አሉ ለምሳሌ፣ ስምንት ሺህ ብር ይሸጣል ራሱን ሀያ አራት ቲክነሱን ሁለት ሜትር በሜትር ከ ሀምሳ ስምንት ሺህ ሰባት ሺህ ይሸጣል። ከዛ ደግሞ ሌላ ሲቀጥል ደግሞ ፋይቨር የሚባሉ አሉ እስከ 15000 18000 ይሸጣል። እንደ ቀስተ ደመና ቦንዶች ደግሞ ለ30000 ብር 70 ምናምን ብር መልስ ማለት ነው ነውና አይነት አላቸው፣ ደረጃ አላቸው። እኔ ውድ ሆኛ አይደለም። እናንተ በገንዘባችሁ ልክ እቃ ይቀርብላችኋል። እና ውድ ነው አትበሉ ለማለት ፈልጌ ነው። ሰው እንደዚህ 29 ሺህ ምናምን ብር እንቦጭ አድርጎ እንኳን ከፍሎ እየገዛ ነው። እኛ ሪሲት እንመታለን። በሀገር ያለ ዋጋ ነው የምንሸጥላቸው። እና እከሌ 7 ሺህ ስለሸጠ ሌላም ቦታ ሰባት ሺህ ብር አንድ አይነት እቃ ነው ማለት አይደለም። የተለያዩ እቃዎች ናቸው ምርቶች ሁሉ ይለያያሉ ለማለት ፈልጌ ነው። አመሰግናለሁ። እንደዚህ እያያችሁ ስለምታዙኝ ይሄ ሁጅማ ጅማ ነው። ምጭ ነው። እንደዚህ አይነት ቀስተ ደመና ለቢሮ ነው። አመሰግናለሁ። እኔን ምርጫችሁ ስላደረጋችሁኝ ጅማዎች፣ እኔን ምርጫችሁ ስላደረጋችሁኝ በድጋሚ ከልብ አመሰግናለሁ። ቀስተ ደመና ቦንድ ታዝዤ ነው በቢሮ በኩል እና እንደምታዩት እያስመታሁላቸውኝ ነው፣ ፋቱራ እያንዳንዱ ፍራሽ ላይ እና በመንግስት መስሪያ ቤት በኩል ስለሆነ ይሄ ሪሲት ያስፈልጋል ማለት ነው። ደረሰኝ ደረሰኝም ሪሲት ቢሮ የሚገባው ትልቁ ወረቀትም ያስፈልጋል። ትንንሿ ደግሞ ደረሰኙ ናቸው። አማካኝ የፍራሾቹ አማካይ ወይም ሂሳባቸው ማለት ነው እነዚህ ግን ለእያንዳንዳቸው ለየብቻ እየተጻፈላቸው ነው ማለት ነው። እና ፍራሽ እንደ ቅድም እንደተናገርኩት እዚህ ጋር ሀያ ዘጠኝ ሺ ስምንት መቶ ሰላሳ ብር ይሸጥ እንጂ በአምስት ሺም በሰባት ሺም በአስር ሺም አለ ፍራሽ፣ ደረጃ አላቸው በሀይላንድ ፍርፋሪ ሁላ የሚሰራ ፍራሽ አለ እና ለዛ ነው።